በሀገራችን ፖሊስ ታሪክ ለመጀመሪያ ጊዜ በልዩ ዩኒፎርምና ስልጠና በ2017 ዓ ም የተመሰረተ ሲሆን የኢትዮጵያን ሰንደቅ ዓላማ ያጅባል። በአጠቃላይ በትላልቅ ፖሊሳዊ ሁኔቶች ላይ ወታደራዊ ሰልፉን ከፊት ሆኖ እየመራ ለክብር እንግዳ ወታደራዊ ብረት ሰላምታ ይሰጣል። Ladies and gentlemen, the first unit to pass before the guest of honor is the Honor Guard Police.

የሰራዊቱን የተለያዩ የደንብ ልብሶች አለባበስ የሚያሳዩ ሰልፈኞች ደግሞ በአሁኑ ሰዓት በክብር እንግዳው ፊት እያለፉ እየተመለከት ናቸው እንገኛለን። ይህ ሰልፈኛ ሰራዊቱ በከተማና በገጠር ተልኮውን በሚወጣበት ጊዜ የሚለብሳቸው በከፍተኛ ጥራት እንደ የስራ ክፍሉ የተልኮ ባህሪ ለሁሉም የአየር ጸባይ የሚመቹ ናቸው። ክቡራትና ክቡራን፣ በአሁኑ ሰዓት በክብር እንግዳው ፊት እያለፈ የሚገኘው የታሪካዊ የፈጥኖ ደራሽ ፖሊስ ሰልፈኛ ሲሆን ይህ ሰልፈኛ በፖሊስ ልዩ የክብር የደንብ ልብስ አለባበስ አሸብርቆ እየታየ ነው። ይህ ጀግና ሠራዊት በመላ ሀገራችን ክፍሎች ተሰማርቶ ከሌሎች የጸጥታ ደህንነት ተቋማት ጋር በመቀናጀት እየሠራ ይገኛል። adorned in distinctive ceremonial uniform that commands attention. በክብር እንግዳው ፊት አሁን እያለፈ የሚገኘው የልዩ ፀረ ሽብር ኮማንዶ ፖሊስ ሰልፈኛ በፖሊስ ልዩ የክብር የደንብ ልብስ አለባበስ ተውቦና ደምቆ ነው። ይህ ኃይል እንደ ፈጥኖ ድራሽ ሁሉ በመላ ሀገሪቱ ተሰማርቶ የጸጥታ ደህንነት አካላት ጋር በመቀናጀት የህዝብን ሰላም እየጠበቀ ይገኛል። now passing before the guest of honor is the special anti-terrorism police commando unit በአሁኑ ሰዓት ደግሞ በተቋማችን ልዩ ልዩ የስራ ክፍሎችን የወከለ የፖሊስ ሰልፈኛ የፖሊስ የደንብ ልብስ የለበሰ ሰልፈኛ በክብር እያለፈ ይገኛል። Currently, we are observing a parade representing various operational units of our institution. በመቀጠል የምንከለከተው ሰልፈኛ የኢትዮጵያ ፖሊስ ሰራዊት ታሪክ የመጀመሪያ የሆነው የፖሊስን የተልእኮ ስፋት በከፍተኛ ሁኔታ የሚታየው አዲስ የተቋቋመው

ልዩ የሆነው የሴት የፖሊስ አባላት ሰልፍ ነው። ጀግኖች ሴት ፖሊሶቻችን እንደ ወንድ የፖሊስ ጓዶቻቸው ሁሉ በፖሊስ ተልዕኮ ውስጥ በወንጀል መከላከል፣ ምርመራና ሌሎች ስራዎች ስራቸውን እየተወጡ ይገኛሉ። የፈጥኖ ደራሽ ፖሊስ በሬንጀር የደንብ ልብስ በአረንጓዴ ቦኔት በዕለቱ የክብር እንግዳ ፊት እያለፈ ይገኛል። ቀደም ሲል እንደገለጽ ነው፣ ይህ ጀግና ሰራዊት በመላ ሀገራችን ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት የሕዝብን ሰላምና ደህንነት በማስጠበቅ ይገኛል። ጥሎ የምንመለከት የምንገኘው የአቪዬሽን ፖሊስ ሰልፈኛን ነው። ይህ ሰራዊት በመላ ሀገሪቱ በመሰማራት የአየር ማረፊያዎችን ደህንነት በማረጋገጥ ላይ ይገኛል። ፖሊስ የመንገድ ላይ የትራፊክ ቁጥጥር ፖሊስ ሰልፈኛን በአሁኑ ሰዓት የምንመለከተው ደግሞ የአድማ መከላከል ፖሊስ ሰልፈኛን። ይህ ኃይል

የሴት ፖሊሶች የመሳሪያ ሰልፈኛ ደግሞ አሁን በማለፍ ላይ ይገኛል። ጀግኖች ሴት ፖሊሶቻችን የትኛውም አይነት ፈተና ሳይበግራቸው እንደ ወንድ የፖሊስ ጓዶቻቸው በሙያ ታልኮ ውስጥ በወንጀል መከላከል ስራ ላይ ተሰማርተው ይገኛሉ።

የፈጥኖ ድራሽ ፖሊስ የመሳሪያ ሰልፈኛ አሁንም ሞቅ ባለ ሞገስ ለሕዝቡ አለኝታነቱን በሚያሳይ የላቀ ዝግጁነት በክብር እንግዳው ፊት በማለፍ ላይ ነው። የልዩ ጸረ ሽብር ኮማንዶ ሰልፈኛ የመሳሪያ ሰልፍ ትርኢቱን እያሳየ በማለፍ ላይ ሲሆን ይህ ጀግና ሰራዊት ቀደም ሲል ፈጥኖ ደራሽና ሌሎችንም የሰራዊታችን ክፍሎች እንደገለጽነው ሁሉ የላቀ ጀግንነት የሚፈጽም የህዝብ አለኝታ የሰላም ዘብና የሀገር መከታ በመሆን ለሀገሩ ክብር የሚቆም ኃይል ነው። And now, passing before the guest of honor in their red berets, ክቡራትና ክብራን የልዩ ጸረ ሽብር ኮማንዶ የኅብረተሰልፈኛ ወትሮ ዝግጁነቱን የህዝብ ጠባቂነቱን በሚያሳይ የተሟላ ፖሊሳዊ ቆማና ላይ መሆኑን እያንጸባረቀ በዕለቱ የክብር እንግዳ ፊት እያለፈ ይገኛል። ክቡራትና ክቡራን ሁልጊዜ በሁሉም ብሔራዊና ሌሎች ትላልቅ በዓላት ላይ የመድረኩና የበዓል ድምቀት በመሆን ሀገሩን በታታሪነት እያገለገለ ለዚህ የበቃው ታሪካዊው የፖሊስ ማርቺንግ ባንድ ዛሬም ለበዓሉ ድምቀት በመሆን ሰልፈኞችን አጅቦ በክብር እንግዳ ፊት እያለፈ ይገኛል። ፖሊስ ማርሺንግ ባንድ ዩኒት ኩራትና ክብሯን ሁልጊዜ በሁሉም ብሔራዊና ሌሎች ትላልቅ በዓላት ላይ የመድረኩና የበዓሉ ድምቀት በመሆን አገሩን በታታሪነት እያገለገለ ለዚህ የበቃው ታሪካዊው የፖሊስ ማርቺንግ ባንድ ዛሬም ለበዓሉ ድምቀት በመሆን ሰልፈኞችን አጅቦ በክብር እንግዳው ፊት እያለፈ ይገኛል። በክብር እያለፉ የሚገኙት የፖሊስ ፈረሰኞች ጥበቃ አገልግሎት ሰጪ ናቸው።

የትራፊክ ሞተር ብስክሌት ሰልፈኞች ናቸው። እነዚህ ሞተረኛ ሰልፈኞች የመንገድ ላይ ትራፊክ ጋን ለመከላከልና ለመቆጣጠር የአጀብ ስችን ተቀላጠፈና በአማረ መልኩ ለማከናወን ጥለጠኑና የበቁ ዘመናዊ የሞተር ብስክሌቶች ናቸው። Currently passing before the guest of honor are the ክቡራትና ክቡራን የተሽከርካሪ ስር እንደቀጠለ ነው። በአሁኑ ሰዓት በክቡር እንግዳው ፊት ክቡራትና ክቡራን ትራፊክ ሰልፈኞች። በመቀጠል ደግሞ በአሁኑ ሰዓት የምንመለከታቸው የልዩ ተሽከርካሪ ጥበቃ ሰልፈኞች ናቸው። በነገራችን ላይ እነዚህ እጅግ የተዋቡ ተሽከርካሪዎች ዘመኑ የሚጠይቀውን ቴክኖሎጂ የታጠቁ ናቸው። ካምሪን፣ ፎርቹን እና ሃርድቶክ መኪናዎች ተሰልፈዋል። Now passing before the guest of honor, we're observing the special vehicle protection units, the sleek modern vehicles, including Camry,

ቴክኒክ የዘመነ ዘመናዊ ፖሊስ መሆኑን የሚያሳይ ነው። ክቡራትና ክቡራን፣ የተሽከርካሪ ሰልፉ እንደቀጠለ ነው። በአሁኑ ሰዓት በክብር እንግዳ ፊት እያለፈ የሚገኘው ሰልፈኛ አይስ የሬዲዮ የተገጠመላቸው ተገጠመላቸው ተሽከርካሪዎች ሰልፈኛ ነው። እነዚህ ተንቀሳቃሽ የሲሲቲቪ ካሜራ መከታተያና የረጅም ርድ ፖሊስ ራዲዮ መገ የተገጠመላቸው ተሽከርካሪዎች የፖሊስን የግዳጅ አፈጻጸም ያዘ ምናሉ! በሰው ኃይል ብቻ ይሸፈን የነበሩ ስራዎችንም በማቅለል ለህብረተሰቡ የአገልግሎት ጥሪ ፈጣን ምላሽ የሚሰጡ ናቸው። We are now observing ከነዚህ መኪናዎች በመቀጠል ውብና ማራኪ ፒካፕ ተሽከርካሪ ሰልፈኞችን እየተመለከት እንገኛለን። የፖሊስ ተልዕኮ በቦታ በአየር ጸባይ፣ እና በጊዜ የሚገደብ አይደለም። ለዚህ

ከኬንን የፎረንሲክ ቫኖች በመቀጠል የፖሊስ ተሽከርካሪ ደግሞ አስፈላጊ በሆኑባቸው ጊዜያት እና ስፍራዎች ተገቢውን እርምጃ በመውሰድ ወንጀልን መከላከል የሚችሉ መለስተኛ የፖሊስ ብረት ለበስ ተሽከርካሪ ሰልፈኞች ናቸው ን ክቡራት እና ክቡራን፣ አድማን አስቀድሞ ለመከላከል እልፍ ሲል ደግሞ የተፈጠረን አድማ በመተን ህገወጥ እና አውዳሚ አድማዎችን ከመሰረታቸው ለማስቀረት የሚችል እጅግ ላቅ ያለ ዝማኔ ደረጃ ላይ የሚገኙ ተሽከርካሪዎች እያለፉ ናቸው። እነዚህ ዘመናዊ ተሽከርካሪዎች አድማው ከእግረኛ አድማ በታች አቅም በላይ በሚሆንበት ጊዜ በየደረጃው እርምጃ ለመውሰድ የሚያስችሉ ናቸው።

ክቡራትና ክቡራን የኢትዮጵያ ፌዴራል ፖሊስን የላቀ የእድገት ደረጃ እያሳየ የሚገኘው የተሽከርካሪ ሰልፍ ትርኢት ቀጥሏል። አሁን በክብር እንግዳው ፊት እያለፉ የሚገኙት የተለያዩ ስንቅና ትጥቅ የጭነት አገልግሎቶችን በመስጠት ሰራዊቱ ለግዳጅ በተሰማራባቸው ስፍራዎች ሁሉ እየተንቀሳቀሱ የሚሰሩ ናቸው።

ለመጀመሪያ ጊዜ የኮስታል ጋርድ ኃይል በመቋቋሙ ይፋ ያበሰረ ዘመናዊ ፈጣን ጀልባ በክብር እንግዳው ፊት እያለፈ ነው። ይህ ፈጣን ጀልባ በሀገር መከላከያ ሰራዊት እየተገጣጠመ ለስራ ዝግጁ በመሆን ላይ ይገኛል። ክቡራትና ክቡራን በሀገራችን የፖሊስ ወንጀል መከላከል ስራ ላይ